ማህበረሰብ እውነትና ሕይወት የሚጨባበጡት ከተዋናይ መድረክና ከተመልካች ወንበር መሃል ላይ ነው። ስም ኮ ረስቶት ሄደ። ደሞ እናቱ ናቸው። ሀላይ ተስፋይ ናት። እንደምናላችሁ ደና ነን፣ እግዚአብሔር ይመስገን ሁሉም ደና ናቸው። ሲስ አውቃታለሁ። እርካታ የምትረሳ ልጅ አይደለችም። ብቻ እሷን እንኳን እግዚአብሔር አተረፋት። ያረ ምንም ችግር የለውም። የተስፋዬ እናት፣ ተስፋዬ እኮ ስልኩን ረስቶት ሄዶ ነው። የተስፋዬ ቤተሰብ ማለት የእኛም ቤተሰብ ማለት ነው። እንደ ቤተሰብ እኮ ነን። የተስፋዬ እናት፣ የእናንተ ችግር የተስፋዬ ችግር ብቻ አይደለም፣ የእኛም ችግር ነው። ምንም ችግር የለም። እኔ ራሴ እጅ ይቀበላታለሁ። እሺ የተስፋዬ እናት፣ አይ አይ፣ በፍጹም እንዳያስቡ ይበሏቸው። እሺ፣ ይላኳት፣ ግድ የለ ወይ ጉድ! ምንድነው ይሄ ነገር ዘንድሮ? ምንድነው በጣም ያሳዝናል በእውነት። ግን አረ ትምጣ ከማለትሽ በፊት አይ ቲንክ ተስፍሽ መጥቶ ነገሩን ማጣራት ያለበት ይመስለኛል። እውነቷ ነው እትዬ፣ ትንሽ ቸኩላለች። ምን እያላችሁ ነው? ልጅቷ እኮ ተደብቃ ነው ያለችው። ተደብቃ አንለቃትም። ልቃትም ብለዋል አሉ። ጭራሽ አንለቃትም። ለምንድን ነው የምትደበቀው? ምን ወንጀል ሰርታ? እነሱ ጠልፈዋት ስላመለጠቻቸው። ቆይ ግን እኔ የምለው እዚህ ሀገር ሕግ የለም እንዴ? ሕግ የለም ዋል ምን ምስኪቴኝ ህይወቷን እኮ ነው ያጨለሙባት። አይኖ እትዬ ደግሞ የባሰ አታምጣ ነው። ከዚህ በላይ ስንት ነገር አለ? ምን እስቲ ከዚህ በላይ አንድ ነገር ንገሪኝ። ምንድን ነው ከዚህ በላይ ያለው? አረጊ ከዚህ የመረረ መኖር አለመኖር አይደለም። ልክ እኮና ታረጊ ያለችሁን ሰምተሻል። አደ ከማትፈልገው ሰው ጋር እኮ ነው ህይወቷን እንድትጨርስ እየተፈረደባት ያለው ገብቶሻል? ጠለፋ ማለት ስም አትያትም አስቴር ግን ለምንድን ነው ለመፍረድ የምትቸኩኝ? ኧረ ትዬ ለመፍረድ ቸኩዬ እኮ አደለም። ስንቱ በጠለፋ አግብቶ ወልዶ ለወግ ማዕረግ በቅቶ እየኖር አደለ? አስቴር አይ ካንት ብሊቭ ጀስት ፋይ እያደረግሽ ነው መጠለፈ እንዲ? ቆይ አንቺ ብትሆኝ እሱ የተጠለፍሽው እኔ በሆነማ የተጠለፍኩት ገና የጠለፈኝ ቀን እንደዚህ ጉሮሮን ሲጣርጌ ነበር አምገለው። አይደለ አንቺ ፊቷ ያስታውቃል። ልጅ ናት። አንተ ዩኒቨርሲቲ ስገባ አንደኛ ክፍል ነበርኩ። ኧረ ደብል ማስመታት ያለ ነው። አንተ እድሜን ለማስተካከል በአንዴ ልጅቷ ወደ እስኪ ማይናገረው ኧረ ቀዘቀዘ። በእናትሽ ነይ ክሮ ተነስቶ ነው ይቀርባል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። መልካም ገና። በሉ እየበላችሁ፣ ልጆቼ እየበላችሁ፣ አይደረግ፣ በሉ ልጆቼ። ሀረጌ ግን በቃ ነገሩ እስኪረጋጋ ድረስ ብትመጣ እና እዚህ ብታሳልፎ ይሻላል መሰለኝ። ላኳት በያቸው። ላኳት ብያቸዋለሁ። ትመጣለች፣ መንገድ ጀምራለች እኮ የተስፋዬ ስልክ ስላላት፣ ተስፊሽ ስልክ ላይ ትደውላለች። አዎ ለተስፋ ደውሉለትና እንዲቀበላት ነገሩት። እንደው አንቺ ልጅ ግን ቆይ፣ ለምን እንደምንተራመስ አልገባሽም። ለምንድን ነው ወሬው እዚህ ቤት አሁን ያለው? ተስፋዬ ስልኩን ጥሎ ሄዶ መስሎኝ እኮ ስልኩን ባይዝም ደውሉለት። ደረቅ ያሽ። አረ ተያት በናትሽ፣ እቺ እብድ ሆነች ልጅ ትምህርት ዳኛ አትበለኝ መጀመሪያ ለሴት ክብር ይኖር ያበራችሁን ሻማ ልታጠፋ ደርሶ አውሎ ንፋስ ሆነ እዚህ ኔጋ ተደቀነ ክብርት ምናምን ትላል ሻማ መብራት ሆኖ ንፋስ ቆየት ተሸሽገው እንዴት በምኗ ተያዘው ትምህርቷ ነበር ሻማዋ የነገ መንገዷ መብራቷ። ሻማን መብራት ሆኖ ንፋስ ቆየት ትሸሽገው እንዴት በምኗት ተያዘው? ትምህርቷ ነበረ ሻማዋ የነገ መንገዷ መብራቷ። ያንተ አይነት ወንድ መንገዷን ባአጥርባት ምን አለ ጠብቆ ትምህርቷን እስክትጨርስ እንኳን ቢያገባት። አስቴር ጽፍት የመለጠፍ አለብኝ። ምንም እትዬ፣ ስንት ጊዜ ነው ቲያትር ሳጠና አታኳል እያልኩሽ? እንደ ቲያትር ነው እኔ እያጠናሽ ያለሽው? እትዬ አስቴር የበለጠ አታናች። አይ እኔ እኮ ትምህርቷን ሳጨርስ ስትይ ስለ እርካታ እያወራሽ መስሎኝ ነው። ግን እትዬ ይፈርቶ እኮ ነው። ምንድን ነው የምታወራው? ይኸውልሽ፣ ወንዶች የተማረች ሴት ይፈራሉ። ለዛ ነው እርካታም ትምህርቷን ጨርሳ ሳይፈራት ተሽቀዳድሞ የጠለፋል። አንቺ ምን እንደ ቴዲ የሆነ ጥናት ላይ አንበበሽ ነው? አረ ትዬ ለዚህ ምን ጥናት ያስፈልገዋል? እኔን አትመለከችኝም? ወንዶች እንዳለኩ የፈሩ ለማንኛውም ቲያትር እያጠናሁ ነበር። እንደው ትዬ ቲያትርን ቲያትር ማለት ወሬን ወሬ ያነሳዋል ትል ነበር አያቴ። የእርካታ ጉዳይ እንዴት ሆነ? እየመጣች ነው እየመጣች ነው ተስፍሽዬ ስልኩ ረበሻችሁ አይደለ? ኧረ እንኳን ደህና መጣ። ኧረ በፍፁም አይደለ። ጭራሽ ጉዱን ያላወቀም አልዶ ተደበቀ አለች አያቴ። ኧረ ሙ እንዴት ዋሉ የእርካታ እናት ሰላም ነዎት ኧረ አይጨነቁ እህቴ እኮ ማለት ናት አሜን አሜን አሜን ችግር የለም እሷ ከመግባቷ በፊት እኔ ቀድሜ ደርሼ እደውልለታለሁ እሺ የእኔ እናት እሺ ሙሉ ቀን ንገሪያቸው አያስቡ በቃ ያለሁት አይደል እንደ የአረግ ቤት ሆነ የኔ ቤት ሆነ ያው እኮ አንድ ነው የአረግ ቤት ማለት እኮ የኔ ቤት ማለት ነው በቃ አብረን ሆነን እንደውላችኋለን። እሺ ቻው። በቃ ሰላም ዋለው። ተጨንቀዋል አይደል? በጣም እናትዬ፣ ጠዋት ነው ማልቀስ የጀመሩት። አፈር ልብላ። ኧረ ለበጎ ነው። እውነት ነው፣ መጠለፏ ምክንያት ሆኖ ከገጠር ወጣች። ባትጠለፍ ኑሮ ገጠር የማታ ተማሪ ሆና ዩኒቨርሲቲ እስክትገባ ድረስ ምን ሊያጋጥማት እንደሚችል አስበሻል? አረግዬ ሞርተኛ፣ ምንም አትሆንም። እትዬ ደግሞ ያው ወንድ ባይጠልፋትም ጅብ መጥለፉ አይቀርም። ሂጂ አንቺ ሂጂ ሂጂ፣ ልኝ ከዚህ ከፊቴ ሂጂ። እንግዲህ ያው አረግዬ፣ ለትንሽ ጊዜም ቢሆን ማስቸገሪ አይቀርም። አካባቢውን እስክትለምደው ድረስ እዚህ አንድ ሁለት ሳምንት ቆይና ከዚያ ኔ ም አንተ ከምታስቸግረኝ በላይ እሷ አታስቸግረኝ ዛሬ እዚህ ቤተሰብ ትንሽ ጤና መጓደል እየታየበት፣ አይሆንም። እዚህ አቤት። ለምን? ምን መሰለሽ ተስፍሽ ቀጥይ ምን መሰለ ተስፍሽ ቀ ስርለት ን ልጅ ግንባርሽን እንዳልፈልጠው። አስቴር ምን ያስቅሻል? ምንም አለሽን ብዬ እኮ ነው። በምኑ ነው ግንባ አስቴር፣ አይሆንም ያልሽበትን ምክንያት ለመስማት እየጠበቅኩ ነው። ያው እኔ አንተ ጋር ብትሆን የተሻለ ነው ብዬ የማስበው አንተ አካባቢውን ባህልና ወግ በደንብ ስለምታውቅ። አንተ ጋር ብትሆን የተሻለ ትጽናናለች ብዬ ነው። እንዲህ ከውጭ የመጣች አስመሰልሻት እኮ። ይኸው ልሽ፣ እትዬ ሀሳብ ያልገባሽም እንዴ? መሰላችሁ እዚህ ቤት እንግዲህ ይታወቃል፣ ወጪ ገቢው ብዙ ነው፣ ብዙ ሰው አለ። ስለዛ እንኳን ልትጽናና የበለጠ ትረበሻለች ልጅቷ። አንተ ጋር ብትሆን ግን ሰውም ስለማይበዛብክ። እዚህ ላይ እውነት አላት። ምናልባት ሰው ሲበዛ ግር ሌላት ይችላል፣ ወይ ካልሆነ ጨርሾ አይ ቤቱ የሚጠብቀው ከሆነ ቴዲ ተስፋዬ ጋ ይሁንና፣ እሷ ዚቱ ነው ምንድን ነው? በርካታን ተቃታ አለ አይደል ነው። ምን ሆነች ታዲያ? ሰዎች ጠልፈዋት፣ አምልጣቸው ወደዚህ እየመጣች ነው። ለትንሽ ጊዜ እዚህ ልትኖር አስቴር ደግሞ ተስፋዬ ቤት ይሻላታል። እዚህ ከሆነ ሰው ግርግር ስለሚበዛ ቶሎ አትጽናናም ትፈራለች፣ እያለች ኧረ፣ ሐረጊቱ እዚህ ብትሆን ይሻላል። እ እናጫወታታለን እኛ። ወገኛ አሁን ቁጭ ብለን የምታጫወታታት መስሎኝ። ሐረጊቱ ሙች አጫወታታለሁ። ታጫወታታለ? አስቱ ሙች አጫወታታለሁ። እንደ ሌላ ምን ስራ አለኝ? ሐረጊ ሶናት አይ በቃ ተስውም እኔ ጋ ትሆናለች። ምንም ጭንቀት የለም። እንኳን መጣች። በቃ ቶሎ አምጣት። አዎ ተስፍሽ አንተ ጋ ብትሆን እና አንተ ብታጫወታት ይሻላል። አስቱ እና ድጋፊ ኔንቆች

ያው ምታውቂው ሰው ይቀርና እኮ ማታውቂው ሰው እንኳን ችግር ሲሆን እኮ እንረዳለን አይደል? ለዛ እኮ ነው። ኧረ ቴዲ ፍሬን ያዝ፣ ቀዝቀዝ በል ተረጋጋ። እስኪ እምትለው ምን እንደሆነ ለራስ ራሱ ገብቷል። የቅርብ ቤተሰብ ምናምን ስትል ሰማሁልህ። የቅርብ አዎ፣ የቅርብ ቤተሰብነቱን ተው። እርካታ እናንተ የት ነው የምታውቃት? ራስቱን እንደሱ አይባልም። የጌታ ልደት አብሮ ከመብላት በላይ ምን መተዋወቃለን? በዛ ላይ እኮ የተገፋን ተቀብሎ ማባበል ኢትዮጵያ ይባላችሁ እኮ ነው። እባክህ አዎ አይሻልም ኬንያዊ ባህላችን። ሰማ ከዚህ ቤት እንደውም ንቅንቅ አትልም። ተስፋ ያደል ያሳደጋል። በቃ እሱ ያጽናናት እሱ ያጫውታል። አርፈህ ልጅህን አጫውታል። ልጅ ስ ሌላ የፈለግኩት እኮ አልገባሽም። ምንድን ነው ያገባኝ? እሱንም አጫውተዋለሁ። ልጅ አይደለ እሱንም እሷንም አጫውታታል። ሁለቱንም አጫውታቸዋለሁ። ተው እንጂ። ሁለቱን ማጫወት ትችላለህ፣ ችግር አይደለም። የቤተሰብ ችግር ስለሆነ እኮ ችግር የለውም። አስቱዬ፣ ይለመዳል። በዛ ላይ ተስፋዬ አስተማሪ አይደለም ብዙ ጊዜ እኮ አይኖርም። እሱ ክፍተት መሸፈን አለበት። ገባሽ አይደል? አሁን በደንብ ሰማኝ። እሺ አስቱዬ፣ ይሄ እሺ። ሰማሽ? እሺ አንቺ በደንብ በሰማ ከዚህ ቤት ንቅ ንቅ አትል። ይሁን ለቴዲ እርካታ መታ ተስፋዬ ቤት ከገባች በኋላ አንተ የተስፋዬን ቤት አታውቀውም። እሺ ማለት ምን ማለት አለው ነገር እኮ አስቱ፣ ሙቼ አልገባኝ አንድ ሰው ቤት ለመሄድ ቤቱን ልታቀው ይገባል፣ አይደለ? ካላወኩት ቤት አባት እኮ የተስፍሽ ቤት አታቀው። ብታቀውም እንደማታቀው እርሰው። ሺ ምን እኮ አጠያይቆ መሄድ ይቻላል። እ ው አድራሽ አጠያይቆ መሄድ ይቻላል። እንደዛ አድርገህ ሂድና የሄድክበትን እግርህን ሳይሆን የምቆርጠለ አረ፣ እያለቀሰ እኮ ነው ልጁ አስቱ። ወልካም ወልካም ለኔም የጠለፋ የሚባል ነገር ግን መቼ ነው የሚቆመው? መልካምና ሐቀኛ አስተዳደር እስኪኖር ድረስ ጉዳዩ። ጨዋታው በሙሉ የጠቅላይ ነው ማለት ይጠልፋል፣ ከዛ ይደፍራል። ሰውየው ወገኛ ቢጤ ከሆነ ሽማግሌ ይልካል፣ ካልሆነ ደግሞ በጉልበት ያስፈራራል። ከዛ በኋላ መጨረሻ ላይ በሽምግልና በቃ ጠቅልላ አግባት ይባላል። የጠቅላይ ሆነ ማለት አታረግት እኔ ኮክርም ኮኖሚ እንዴት ግን የሰው ልጅ እንደሱ አይነቱን ሰብአዊ ፍጡር ሕይወትሽን በሙሉ ከኔ ጋር ኑሪ ብሎ አስገድዶ ይወስዳል። ወንዶች ስትባሉ ግን በጣም ጨካኞችና ራስ ወዳዶች ናቸው። ወንዶች አረግዬ፣ እራስ ወዳድነት ጾታ የማይነ የሰው ልጅ ባህሪ እንጂ። እስቲ አንዲት ሴት አንድን ወንድ ጠለፈች ሲባል ሰምተህ ታውቃለህ? ለምሳሌ ንገረኝ። እንዴ እርካታ ቢንጂ በጣም በምን ማልከላ በወሬ እኔ ለእዛውም የራሴን ማለት ነው። እኔ እያለ ሲለ ፖሊስ ራ መለከቱ ማን ናቸው? ይርቃታ አባት ናቸው። ምን ይላል? ወንድ አለመውለዴን አይተው ቀለዱብኝ፣ ደመላሽ የለውም ብለው አላገጡብኝ እያለ ከኔ መጠለፍ ይልቅ ወንድ አለመውለዱ ይቆጫል። እማዬንም አቁርፏታል። እሁ ወንድ አልወለዱም ብሎንም ያቆርፏቸው እናሳትክ ማን ይሙታውን ወንድም ኑሮ ቢሆን ኖሮ እንኳንስ መቀነቴ ሊፈታ ቀርቶ እጄንስ መንካት ያምሮ ነበር። እና አልከሰሱም፣ ለፖሊስ አላመለከቱ ያረሱት ጭራሽ የክምሩ ዋጋ በዝቶበት ቀንሱልኝ ብሎ ሽማግሌ ልኮ እየተከራከረ ነው። የተቃጠሉ ክምርም ተቃጥሟል። አዎ። የማን ክምር ያ? እያላቀው ማናቸው? እያላቀው የጠላፊ ልጅ አባት ናቸው። ማን ያቃጠለው? እኔ ውድ ለቢሷ። ሌላማ ማን ይሆናል? እንዲህ እንዴት አደርግሽ? ሙሉ ቀን የነገረች መስሎኝ። ኧረ አልነገረችኝም። ሶስት ሆነው የጠለፉኝ ማታ ከትምህርት ቤት ስመለስ ነበር። ጥሩዬም አብራኝ ነበረች። እሷን በጥፊ ብሎ አባረሯት። እኔን አያላቀው ግቢ ውስጥ አስገብተው አንድ ክፍል ውስጥ ዘጉኝ። ሁለቱ ሲሄዱ የአያላቀው ልጅ መጥቶ ተንግዲህ ሚስቴ ትሆኛለሽ ምትኖሪውም እዚሁ ነው አለኝ። እራት ላምጣልሽ ብሎ ወጣ። ያኔ በሩን አልሸገጠውም ነበር። በርቱ የተቀመጠውን ፋኖስ አንስቼ የተከፈተውን በር ተከትዬ ወደ አጥሩ ስጠጋ ውሻው ጮኸ። ያኔ በድንጋጤ በጓሮ አጥር ሾልኬ በማሳወሩ ጫይን አስነካሁት።

እርካታዬ እኮ ጥፋት አይደለም። ራስሽን ከወንጀል ለመከላከል ያደረግሽው ውጥረት እኮ አንቺ እኮ ልትሸለም የሚገባሽ ጀግና ሴት ነሽ። ጭራሽ ቅጣትና ክፍያ! ወይ ጉድ! በጣም ነው የሚያበሳጨው። እንኳን አያበሳጭም። የዘመን መልክ። አቤት! ምን ለማለት ነው? ከዚህ የበለጠ አስነዋሪ ተግባር አለ? አረ አስነዋሪ ብቻ አይደለም፣ ኢፍትሃዊ ነው። ምኑ ነዋል ይሄ? እኔ እኮ አስነዋሪም ኢፍትሃዊም አይደለም አላልኩም። ነው ግን ያልኩት አያበሳጭም ነው።

ደርሷል። አሁን ሰጥሻለሁ፣ መድሃኒትም አመጣልሻለሁ። እኔምልሽ አረ ጠዋት ያልኩሽን ፍሹ አዘጋጅልሻለሁ። እቃ ቤታ ስር ያስቀምጨዋለሁ። አረ ቡና ጠጣችሁ ጨርሱ፣ መጣ።